ያለብህ መረጃ ደግሞ ወይም አንተ ጋር መድረስ ያለበት መረጃ ስላለ ራኬ ካይ ብለህ አለ ያገሬ ሰው። እንደዚህ ስግጥ ብላችሁ ፊት ቂጥ ነው የአዙረ ፊትህን እያሳየ ለምን አታወራም? ጨርሰ ከመውጣት በፊት ምንቴ ጋር ከመድረስ በፊት አንድ ማግኘት ያለ አንዳንድ የጨረቃ ፋሚሊ ማለት ነው። ብሩክንም ሀይሚንም መናገራቸውን ትታችሁ አሁን ላይ የእናንተ አንድነት የሚያስፈልገው እዚህ ቻናል ላይ ነው። በማንነቴ እኔ ራሴ አምንበታለሁ። አዎ በማንነቴ እኔ ራሴ ይቆራበታለሁ። ለማንም ሰው ላይ ስህተት ከብረት ላይ ዝገት አይጠፋም። ግን ብሩኬንኛ ምናምንበት የራሳችን ነገር አለን። ለማደርገውም ነገር ቢሆን ከማንም ትክክል ጎበዝ የሚል ድጋፍ እነዚህ ልጆች ሁለት የዋሆች ማለት ነው። ቻናል ከፈቱላቸው። ቻናል ከከፈቱላቸው በኋላ በእነሱ መረጃ አለ ምን አለ አያችሁ፣ ቢያወራ ስለኔ ስሜን አውቁ ነው። የትላንት ጉዜን ግን አይደለም ምናልባት ቢያማኝ ማንኛሽም የእውነት አድናቂ ከሆንሽ ብሩኬንም ሀይሚንም እንደ አንድ አይነት አይታችሁ ይህንን ሰውዬ የያዘው መረጃ ምን እንደሆነ ማስወጣት እነና ከሌላ ሐኪም ቤት ሂድ፣ ሐኪም ቤት ሄደህ ተመርመር። ሌላ ከሌለ ክማል አብረሽ ወንድምዬው ተቆጣ። ሕሊና እንዴት የለህም? ሚስትር ጉዝ ሚስትህን አስቀምጠህ እንዴት ሆቴል ቤት እንዴት ከሌላ ሴት ጋር ርምጥምጥ ርምጥምጥሻል እንዴ? ሩም ስር የሆነ ስር የምታዩት እንግዲህ ባለትዳር ወንድ ሩም ውስጥ ዘሽ ምን ትሰሪያለሽ? እንዴት ምን ያርመጠምጥሻል እያለ ለሄርሜላ ማለት ነው ታናሽ ወንድሙ። እንደሰማችሁት ለሄርሜላ የሚገባትን መልስ ሰጥቷል። እንግዲህ ታናሽ ነው ኤፋ ታውቃላችሁ። እንግዲህ አብርሃም እያደረገ ያለው ነገር ትክክል እንዳልሆነ ጭንቅላት ተረንግቷል ወይ፣ ወደ ራስህ ተመልሰህ ትዳርህን ዞር ብለህ ማየት አለብህ የሚል መረጃ እንግዲህ አስተላልፏል ማለት ነው በአጭሩ። እንግዲህ አሁን ዛሬ የመጣሁበት ነገር ምን መሰላችሁ? የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት አመሻችሁ? እንዴ ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ዛሬ የመጣሁበት ነገር ማለት ነው አንድ እናንድ ላይ እኔ የታየኝን ነገር በጨረቃ ፋሚሊ በሃይሚና በብሩኬ ላይ የተከፈተባቸውን የጥላቻ መንፈስ የተወጋ ይሁን እያልኩ ጀምረዋለሁ ማለት ነው። ሃይሚ ጋም ብሩኬ ጋም ሳይሆን ችግሩ ያለው አሁን ላይ ማለት ነው ፋሚሊዎች እንደው በፈጠራቸው የዚህን ልጅ መጨረሻ ሳታዩ ሃይሚንም ብሩኬንም በቆሻሻ ነገር እየጻፋችሁም ሆነ ፎቶአቸውን እየዘቀዘቃችሁ ምንም እንትን አትበሏቸው የጨረቃ ፋሚሊ ማለት ነው። እውነት አንድነታቸው የሚታየው አሁን ላይ ነው። እዚህ ልጅ ላይ ነው። በቃ ፎከስ ማድረግ ያለባቸው እዚህ ልጅ ላይ ነው። ይሄ ልጅ ምንድን ነው የሚያውቀው? ቻናል አልተከፈተለት። ኦኬ፣ ይከፈትለት ችግር የለም። ከዛ በኋላ ቻናል ከተከፈተለት በኋላ ቤተሰቦቹን ቤተሰቦቿን ሀይሚ አስተዋውቃለች፣ ሰጥተዋለች ኦረዲ የራሱን አቅም እያሳየ መከወን ድራማ መስራት የፈለገውን ነገር ማድረግ መብቱ ነው። በዛ ቻናሉ የጨረቃ ፋሚሊ ጥሩ ነገር ከሰራ ያይለታል፣ መጥፎ ነገርም ከሰራ እንደ ስራው ይታይለታል ማለት ነው። ሀይሚ አበረታቱልኝ ይህን ወንድሜን ብላ ሰታናለች። ነገር ግን እኛ የነሱን እንደዚህ እነሱን ማለት ቻናል ከፍተው ለእነሱ ጠላትነት ወዳጅነት የሚያምጡ ወዳጅ እንዲሆኑ ነው እንጂ ጠላት እንዲሆኑ አይደለም አ ቤተሰቦች እና ታዲያ ዛሬ ይሄ ልጅ የሰራው ያስተላለፈው ቪዲዮ የፈለገ ነገር ቢሆን ሰው ድራማ ይስራ፣ ለሰው ልጅ የሚያስተምር ነገርም ይስራ። በእንደዚህ አይነት መልክ ነው የሚሰራው? እንደው ስታይሆን ስታይሆን ፋራ እንመስላችኋለን ፋራ እንመስላችኋለን ወይ? ፊትህን እንደዚህ፣ ለተመልካች እንኳን ክብር የለም። ለሱ ነው የምታወራው፣ ወይስ ለተመልካች ነው? ማንን ነው እያወራ ያለው አልገባኝም። እንዴት እንደዚህ ተደርጎም መረጃ ስላለ ምን ስላለ መረጃ ያለው ማን ነው? ብሩጋ ነው አይሚጋ ነው ማንጋ ነው ያለው? እኛ እኮ አንድ አመት በላይ አብረናቸው ሁለት ዓመት ሊሆነን ነው አብረናቸው ስንሰራ ክፉ ደጉን ስንት ነገር አሳልፈዋል ዛሬ ላይ ማለት ነው እንዴት ነው አንተ፣ ትናንትና ያንተ ቻናል ለማሳደግ በዚህ ልክ በዚህ ልክ ልጅቷ እየተረገጠች፣ ሀይሚ ማለት ነው ስንት ሰው እየረገጣት፣ በጥፋቷ ነው በጥፋቷ ነው። በምንኛው ጥፋቷ በምንኛው እማይሆን መረጃ አሳይታት ነው? ሲጀመር እኔ እኮ አልተመቸኝም፣ ነግሬያችኋለሁ እኮ እኔ እናንተ ከሀይሚ ጋር ያለ ሰው አቶ ጅም ትጠያለች ትሉኛላችሁ እንጂ እኔ በፍጹም እንዳልተመቸኝ ነግሬያችኋለሁ። የዛን ቀን ራሱ ማለት ነው፣ ምክንያቱም ብር ብድር አለበት ብሩኬ፣ እንደዚህ ነው እንደዚህ ነው ሲል እኔ አልተመቸኝም። እንደዛ ብለዋት አሸነፈቻቸው እሷ፣ ከራሴ ልክፈል ከራሴ እከፍላለሁ። ችግር የለውም ግን አልነገረኝም። እንዴት ደበቀኝ ምናምን ብለው የዛን ሰዓት አሸንፋቸዋል። ታይታችሁ ከሆነ ከዛ ዞር አድርገው ምን ይመጣሉ? መረጃ ይዘንበታል መረጃ አለ ምናምን ብለው የነሱን ሰላም ለማደፍረስ የነሱን ሰላም ለማቆሸሽ። ታዲያ ዩቱብ ቻናል የሚከፍቱት ለእኛ ለጨረቃ ፋሚሊ እንድናበረታታ የሚሰጠ ለምንድን ነው? ጥሩ ስራ ካልሰራኛ ምን ይሰራልናል? ለነሱ ጠላት የሚሆን ሰው ነው እንዲሁ እኛ የምናበረታታው። ስለዚህ ነገውኑ የምን መረጃ የምን ምን የምን ምን ምንም አይነት ነገር የለም። ይሄ ልጅ የጀመረውን አጀንዳ ሃይሚ ብሩኬ ብሎ በፍቅር ወይም ደግሞ በሌላ ማለት በራሱ ስራ መምጣት ይችላል። በፍቅር ብሩክና ሃይሚን ምንም አይነት ነገር እንደሌለ እኛ የጸረቃ ፋሚሊ እናቃለን። በደንብ ነው የምናቀው። እውነት እናንተ ማለት ነው አውቃችሁ የራሳችሁ የሆነች ሴት ወይም ደግሞ አይዶ ነው ሴት፣ በቃ ሴት ነው። ከዛ ውጭ ሀይሚ ምንም ከብሩኬ ጋር ቅር የሚያስብላት ነገር የለም። ምክንያቱም ሀይሚንም እስከ ጥግ እናቃለን፣ ብሩክንም እስከ ጥግ እናቃችኋለን። የሁለቱንም ቅናት እናቃለን። የሁለቱንም ማለት ነው ሃይሚ ሀይሚ አሸንጓሌን እንኳን ሲያቅፍባት አትወድም ሀይሚ ማለት ነው። ስለዚህ የሆነች ሴት ወየራሳችሁ ጓደኛ ወየራሳችሁ የሆነ ነገር እንግዲህ ያው መኪና አለው አለው ሲባሉ ማለት ነው አይታወቅም። እዛ ካፌ ወይን ጋብዝህ ወይ የሆነ ነገር ብሩኬ ታውቃላችሁ፣ የኋላውን የፊቱን እንጂ የኋላውን አያይም። ብዙ ነገሮች ላይ ችላ ማለት ባህሪ ያለበት ማለት ነው ብሩኬ ሰ ያንን ሞኝነቱን ተጠቅመው እነዚህ ልጆች እርግጠኛ ነኝ የሆነ ቪዲዮ ይዘውበታል። የሆነ ቪዲዮ ይዘውበታል። እኔ ባለሳሳት ይቅርታ አድርጉልኝ ቤተሰቦች። ከዛ ውጪ ምንም አይነት ነገር ብሩኬ ስተስ አይሰራም፣ አይሰራም። ስለዚህ እንደምንም ብላችሁ የጨረቃ ፋሚሊ እውነት የሃይሚንና የብሩኬን ግንኙነት የምትወዱ የእነሱን ሰላም የምትፈልጉ ሰዎች ካላችሁ ይሄንን ልጅ አንድ በሉት፣ በቃ አንድ በሉት። ሳትሽ ለጠለጡ እውነቴን ነው የምነግራቸው። እኔ ቢሰራ ደስ ነው የሚለኝ ወጣት ነው መስራት አለበት፣ ግን በእንደዚህ አይነት መልኩ አይደለም። ለምን በጣም እኮ ነው ሃይሚ እየተሰደበች አለችው፣ ምንም በማታውቀው ነገር ለምን ለምን ትሰደባለች? ለምን ምን አጠፋች? ምን አደረገች? ብሩክስ በዚህ ልክ ምንም በማያውቀው ነገር ለምንድን ነው ታቃለህ? አውጣ አታውጣ እያለች ማለት ነው እንደዚህ። በቃ የሆነ እንዴት ነው የተቸገረ ሰው ይመስል ጎዳና ላይ የወጣ ሰው ይመስል እንደዚህ አዝኖ የምናየው ለምንድን ነው? ለምን ለአንተ ቻናል እድገት፣ ለእነሱ እነሱ እየተሰደቡ አንተ ልታሳድግ ቻናልክን። አይነፋም እውነት አይመጣም። ቤተሰቦች፣ የምሬ ነው የምለች። በጣም የተናደድኩት፣ በጣም ማለት ነው ለምን ራሳቸው ቻናላቸውን ከፍተውላቸው ለምንድን ነው ለነሱ ጠላት የሚሆኑት ለምን በሌላ ነገር ወይም ምሳ ጋብዛችኋቸው ወይም ወይ ስጦታ ሰጣችኋቸው እነሱ ቪዲዮ እንዲታይላቸው አይደል የምትፈልጉት እነሱ ያለበት ቦታ ስለሚታይ አይደለ እንደዛ ማድረግ ትችላላችሁ ምንድነው እነሱ ቤታቸውን ዘግተው ሰላማቸውን አጥተው ከትናንት ወዲያ ብሩክ ቀረ በቤቷ አልመጣም ዛሬ ሀይሚ በቤቷ ቀረች በቀደም ሀይሚ በቤቷ ቀረች ብሩኬ በቤቱ ቀረ እንዴት ለምን ለምን ወደኋላ ለምን ትጎትቷቸዋላችሁ እነሱ እኮ በራሳቸው በእድላቸው እኮ ነው የሰው መውደድ ፈጣሪ ነው የሰጣቸው። ሳያስቡት ነው የሰጣቸው አስበውበት አይደለም። እናንተ ደግሞ እያሰባችሁበት የእነሱን ቤተሰብ የሆነው ሁሉ ጠላት ለማድረግ በዙሪያቸው አለን አለን የምትሉ ጓደኞች እባካቸው እረፉ፣ እረፉ። ምንም አትጠቀሙ። የምሬ ነው። ምንም አትጠቀሙ። ለምን ክፉ ደግ ተነጋግረው? ለምን ሀይሚስ ትሰደባለች? ለምን ትናንትና ለኦዲየንስ በኦዲየንስ ፊት እኮ ነው ሃይሚ ማለት ያመነችበት ነገር ስላልሆነ እሷ ፕራንክ ጀምራ ቢሆን ኖሮ ለኦዲየንስ እንዲህ አይነት መልስ አትናገርም፣ ሃይሚ ማለት ነው። ግን ምንም የምታውቀው ነገር ስለሌለ ለእሷም ግራ ስለገባት ለኦዲየንስ መልስ የሰጠችው በብሩክ በኩል ያላችሁ ዝም በሉ፣ አትገፋኩኝ፣ ነገር እንዳወጣ አታድርጉኝ ያለችው ሆዷ ውስጥ የከፋት ነገር ስላለ ነው። የከፋት ነገር ደግሞ ብሩክ አላደረገውም። ብሩክ አላደረገውም። በፍጹም። እነዚህ ልጆች ለቪዲዮአቸው ለሴራ ብለው ያደረጉት ነገር ነው። እውነቱን ልንገራቸው የምሬ ነው የምላቸው፣ ለሴራ ለሴራ ያደረጉት ነገር ነው። ስለዚህ ወደ ራሳችሁ ተመለሱ፣ ስራችሁን አስተካክሉ። ካለበለዛ ይሄንን ቻናል ማለት ነው አደለም፣ 12000 ሰብስክራይብ ማለት ነው 5000 ሰብስክራይብ እንዳይኖረው ለምን ሲባል፣ እኔ የምሬ ነው። እኔ በቻናል አልቀልድም፣ የምሬ ነው። በቻናል አልቀልድም። ግን ብሩኬና ሀይሜን እንደዚህ የሚያደርግ ነገር ለምን? የትኛው አጀንዳ የትኛው ምን አድርጎ በዚህ በሁለት ቀን ውስጥ ምን አድርጉ ምን እኛ እኮ እናውቃቸዋለን እኮ እኛ እኮ ብሩክ እናውቀዋለን እኮ። ምንም አይነት ነገር ከሀይም የሚደብቀው ነገር የለም። በሰው እንዴት ትተማመናላችሁ ትላላችሁ። እኛ እኛ እናምናቸዋለን ሁለቱንም እናምናቸዋለን። ምንም ነገር የለም ምንም ሲጀመር ማለት ነው። እነዚህ ልጆች በእነሱ ላይ አይዲያ ፈጥረው እንዲሰሩ አንፈልግም አንፈልግም። እኔ ምንቴም ቢሆን የውሸት እንደሚሰራ አይታችኋል። እኔ ማለት ነው እኔ ሙድ ብትይዙብኝም ቲክቶክ ላይ ማለት ነው ሰው ተፈንክቶ እንዴት እንደሆነ አሳይቻችኋለሁ አይደል? ምንቴም እንደዛ ነው የሰራው። ሃይሚን ፈጽሞ አፍቅሯት አይደለም፣ ምንም በምንም ታምር አፍቅሯት አይደለም። ሃይሚን ወደዳችሁም ጠላላችሁም እየመረራችሁ አጡ። ዛሬ ብትሳደቡም አልሰማችሁም ማለት ነው። እኔ እውነት ወንድሌ ሲሰራ ደስ ይለኛል። እኔ እግዚአብሔር ነው የምላችሁ በጥሩ ነገር መጥቶ እኛን አበረታተዋል። ሃይም ይከፍታል ሳናል ምንም ችግር የለብንም። ለምንድን ነው እንደዚህ መረጃ አለ? እንደዚህ ፊቱን እንኳን ወደ ተመልካች እንኳን፣ ይሄ ማለት ራሱ ተመልካች አለማክበር ነው። ይሄ ማለት ነው እሱ ነው ምታወራው ለሱ እሱ ጋ ነው ያለው ከኋላ ያለው ተመልካች እነሱንስ እንዴት አላያቸውም? ለነሱ እንዴት ክብር አልሰጠህም? ፊትህን ሸፍነህ ታወራለህ ነገ የብሩክ መረጃ እንደዚህ ነው ብለህ ከዛ ሃይሚ ደግሞ ብሩክ ላይ ጓ ትላለች። ከዛ ደግሞ ተመልካቹ ሃይሚ ላይ አንቺ ልማድሽ ነው ምናምን እያለ ጓ ይላል። ስለዚህ ተመልካቹም ስህተት የለበትም፣ ሃይሚም ስህተት የለባትም፣ ብሩክም ስህተት የለበትም። ስህተቱ የናንተ ነው፣ የናንተ ነው ስህተቱ። እንዲህ ለምን በራሳቸው አሰሩም ለምን በራሳቸው አይዲ አትፈጥሩም? ለምን ሌላ ሴት አምጥታችሁ ለምን በሌላ አሰሩም? እነሱ ራሳቸውን የቻሉ ሴት ሴት ናት። አይሚ ራሷን የቻለች ሰው ናት። በቃ በራሷ ተሰራለች በራሷ ትቆማለች። አለቀ ተታበረታታችሁ ቆና ተታበረታታችኋለች። ስለዚህ ለምን ሲባል እነሱ እንዲሰደቡ፣ ለምን ሲባል ቻናሉን እያስከረከራችሁ እንትንትሉ ለታላ ታደርጉታላችሁ። እኔ በጣም ታናጅጃለ ይምሪ ነው። በሉ በሉኝ፣ ምንም በሉኝ፣ አይደረግም። እንደዚህ አይደረግም። በቃ በፍጹም አይደረግም። በእርግጥ አላቅም ተነጋግራችሁ ከሰራችሁትም፣ ፈጣሪ እንደናንተ እንደ ስራችሁ ይስጣችሁ። ግን እንደ ፍርድ ስፈርድ ማለት ነው። ምክንያቱም ሀይሚም የማይሆን ነገር አሳይታችኋት ብሩክን ለምን ተናገረችሁ ማለት አንችልም። ምክንያቱም ይመስላል ሊመስላት ይችላል። ብሩኪም ደግሞ ምንም አላወቀም? ስለዚህ እመኝዋ እንልም እሷን ማለት ነው። እንዴት ለምን እንደዚህ ይደረጋል? ምን አይነት መረጃ ነው እናንተ የምትይዙት? እነሱ እኮ ስንት ነገር እንዳሳለፉ ካላወቃችኋቸው ቪዲዮአቸውን እየገባችሁ እዩ እዩ። ማን ያምነኛም ማን ያምነኛል ብሎ ነው። አሁን እንደዚህ ፊቱን አዝሮ ጀርባውን ሰጥቶ ለኛ እንደዚህ መረጃ አለ ምንቴ ጋ ከመሄድ በፊት እኛ ምን አገባን? ምንቴ መንታቴ ምን አገባን እኛ ምን ይመለከተናል? ስለዚህ ሃይሚና ብሩኬ ማለት ነው፣ አሁንም ዛሬም ነገም እናንተ ተግባቡ። መጀመሪያ ለጠላት አትመቹ። እውነት ቪዲዮ እንዲሰራባችሁ ወይም ደግሞ ቪዲዮ እንድሰራፈል እንድሰሩ ፈልጋችሁ ካልሆነ በስተቀር ሃይሚና ብሩኬ በጣም በጣም በጣም ተሸውዳችኋል። እዚህ ጋር በጣም ማለት ነው የምሬ ነው። ሀይሚም ብሩኪም ተሸውዳቸዋል። የምሬን እውነቴን ስነግራቸው ቤተሰቦች ማለት ነው እነዚህ እያታለሏቸው ነው። በኋላ አሁን እንደዚህ አሁን እንዲህ ይሰራሉ ይሰራሉ፣ በኋላ ላይ በቃ ፍቅራቸውን ለማወቅ ፈልገን ነው፣ እንዴት እንደሚተማመኑ እንዴት እንደሚያዋደዱ ለማወቅ ፈልገን ነው ይሄንን የሰራ ነው ቪዲዮ ይቅርታ ይላሉ። ከዛ ይቅርታ እስከዛ ድረስ ግን ስንት ሰው ነው ቲክቶክ ላይ የሚተራመሰው ስንት ሰው ነው የሚጣላው? ስንት ሰው ነው አሁን አገር ቤት ስንት ሰው እየሞተ በቢላ እየተቆረጠ እየሞተ እሱን ወደ ኋላ አድርገን እንዳልተሰማው ሰው ሆነን በነሱ እነሱ ጋር እነሱ በሚሰሩት ነገር የምናወራው? እ ስንት ሰው ነው እና ለሀገራችን እንኳ አላዘንም ማለት አይደለም። አይቻልም፣ አይደለም እዚህ ጋር እየሳቀን ዝንመጣ ማለት ነው። ብዙ ነገር አለ ብዙ ነገር እያለ እናንተ ደግሞ በዚህ በውሸት ስትፋጁ በጣም ነው የሚደብረው። በጣም ማለት ነው እኔ በዚህ ልክ ባትጓዙ የጨረቃ ፋሚሊ እውነት አቅማችሁ ማሳየት ያለባችሁ እዚህ ልጅ ላይ ነው። ድጋሚ ሌላ የውሸት ቪዲዮ እንዳይሰራ ፈጽሞ በቃ ማቆም አለበት፣ ማቆም አለበት። በዚህ ቪዲዮ ሀይሚና ብሩኬ እንካ ስላንቲያ ተባብለው እንዳይመጡ፣ እንዳይመጡ። እነሱን ነገ ይቅርታ ይጠይቋቸዋል። ከዛ እነሱም ያው የሚዲያ ነገር አደለ፣ ዝም ይላሉ። ለዛ ነው ብለው እሺ ይላሉ። ለምን እንደዛ ይደረጋል? ስንት ጊዜ ስንቴ ነው በእንደዚህ አይነት ጸብ የሚፈጠረው? አይደብርም? ኧረ ይደብራል እንዴ! በጣም ነው ያናደዱኝ ዛሬ። ይቅርታ አድርጎልኝ ቤተሰቦች በጣም ስለጮኩባቸው፣ የምር አናዶኛል እግዚአብሔርን